ጎኖች ኮ ይመለከቷታል ቤታዩን ለዳሰ ሴት ጥለያሉ። ዋይ ከእናንተ ምንድነው መውጣት ያቃሰው? እሷን ተመልካች የለም። ኢኔ አረጀው ኢኔ አረጀው ኢኔ ጃጀው። አረጀ በቃ ቶፒክ ጠፋ፣ ኮንቴክት ጠፋ። አረጀ በቃ ዋይ እናንተ ለምንድነው የማትወጡት? ሪከርድ ብታረጉ አትወጡ። ፖለቲካ ብታወሩ የሚያወራቸው የለም ምንም ነገር ግን እቺ ከሆነ ነገር ያገር ልብሰን የጎንደር ያች ትመጣለች፣ አምስት መት ትመጣች አለት ኢቨን እነ ሙባረክ እነ ማሚ እንደ ተጫንትን ብለው ነው የሚኖሩት፣ እየተጣሉ እርስ በርስ እንኳን መያያዝ አቁቶቸው እንደቆረሙ። ለምን? ቀናተኛ ስለሆናችሁ መደጋገፍ ስለማትፈልጉ። ይሄንን የማውቀው በቲክቶክ አይደለም፣ መቀናናቱን የምናውቀው ይኸው እያየን እኮ ነው። በስልጣኑም እያየን ነው በተቃዋሚው የሚያየን ነው ባላችሁበት ኮሚኒቲ በየሀገሩ የሚያየን ነው ብዛት ምንም ጥቅም የለው ካለ ስራ ካለ ፍጥነት ምንም ጥቅም የለው ጭራሽ በእኔ ትቀኛለሽ በአሮጊቷ ይሳ የሚከታተላት የለም እሺ አንቺ ስንት ነው የሚከታተልሽ አንቺ ማን የሚከታተልሽ በነገረኝ እኔ የሚከታተለኝ አስራ አምስት ዓመት እኮ እኔ ቶፕ ልሆን እኮ አልችልም፣ አልችልም። ግን የሚገርምሽ ስቲል ነው እንዳንቺ አፌን በየቀኑ እንደዚህ የምዘረጥጥሽ ከሆነ ማት ተመልካች አለ። እንቁርቴ ቶፕ የተባሉ የኦሮሞ መንሱርን ፈራኦንን እንግዲህ አስቡ። ይህንን ሁላ ስታደርግ ሌሎች ኦሮሞዎች ቁጭ ብለው ነው የሚያ ደስ ብሏቸው ጭራሽ እኔም ወሬ ያቀብሏታል። አሁንማ ሌሎችም አሉ ያቀብሏታል። ሌሎች ሻከሌ ፍራውል እንደዚህ አድርጎ እንደዚህ አድርጎ እንደዚህ ሆኖ ይሲ እራቹን እንደዚህ አድርጎ እንደዚህ አድርጎ ይሲ ዋናው ኦሮሞ እኔ ኦኬ። በፖለቲካውም ጥሉኝ ባለጌ ተሳዳቢ ስለሆንኩም ጥሉኝ ኦኬ፣ ችግር የለውም። አራት ኪሎ መስ እንደዚህ መሰላል ምንጣፉኝ እንዳስገባቸው እርሱ ችግር የለውም ችግር የለው። ስታለቅሱ እንባችሁን እንዳላበት ችግር የለው። ሰልፍ ላይ እንኳን መናገር አቅቷችሁ እኔ ከመኪና ወርጄ ስመጣ ነበረ መናገር እንኳን የቻላችሁት ሰልፍ ላይ ራሱ የዜና አቅም የሚያንሳችሁ፣ ስስ ብልታችሁን አቋል ያልኳችሁ እንደዚህ ነው። በተለይ አንቺ ብስብስ የበርሊኗ አቅሻለሁ። ኦኮቴ ማለት ነው ዝብዝፍ የእግር ሽታ የዱሮ እንትን የመሰለ ማለት ነው። ዋይ ለምንድን ነው እንደ ኦሮሞ የማትወጡት ተባብራችሁ? ለምንድን ነው የማትወጡት? ሰውን በመስደብ ነው የምትወጡት? ሰውን በማዋረር ነው የምትወጡት? የራሳችሁን ልጅ በመስደብ ነው የምትወጡት? የራሳችሁን ልጅ በማዋረር ነው የምትወጡት? የራሳችሁን ሰው በማዋረር ነው የምትወጡት? ማን ይህንን ያሳያችሁ? ሌሎቹ እንደዛ ነው የሚወጣጡት አይደለም። ስራ ስሩ ነው ወጡ። በስትለምን ጊፍት አንሰጣትም። ከየት አባታችሁ የመጣችሁት ጊፍት አላችሁ። ሶሻል ሚዲያ ላይ የኦሮሞ ጊፍተር አለ? ሶሻል ሚዲያ ላይ የለም እኮ የኦሮሞ ጊፍተር ትላለህ እንዴ? የተራሩ ኦሮሞ አብላት ኮ ስትባል ኮ በመከራ ኮ ነው በማስፈራራት ኮ ነው። የእንትን ጥይት እንኳን ቄሮ እንኳን ጥይት እንኳን በጥይት እንኳን ሲመታ ኮ ወይ ታክማለሁ አታክምም ተብለ ኮ በማስፈራራት ኮ የምታክም ኦሮሞ እኮ ነው ያለው። ሁ አር ዩ ስለማን ነው የምታወሩት? ስለማናቀ ኦሮሞ እኔ ኮ ልንገራችሁ ስለማቃችሁ ላልኳችሁ ለዛ ነው ስለ የትኛው ኦሮሞ ነው ጊፍት ይሰጣል ብለህ የምታወራው? እኛ እኮ ነን ጊፍት እኮ የጀመርነው እኮ እኛ መስጠት። እኮ በጣም እኮ የደብራችሁ ሰዎች እኮ ናቸው እናንተ። ስለ የትኛው ኦሮሞ ነው የምታወራው? እዚህ ቲክቶክ ላይ እኮ ክሬት ያደረግነው እኮ እኔ እና ዳልቻ እኮ ነን። ኩማ እኮ ነው በኋላ የመጣሁ። አትሊስት ጉቺ ፋሚሊ ብለን ያ እኔ እንዲያውም ባለማውቀኝ የዛኔ ወደ ስምንት ሺ ወደ ዘጠኝ ሺ ኤሮ ከክሬዲት ካርዴ ላይ አውጥቼ ደንግጫለሁ። በተወሰነ ቀሩስ ምክንያቱም እኔ እንደዚህ አውጥቼ አላውቅም። ቁማ ስለየትኛው ኦሮሞ ጊፍተር ነው እዚህ ላይ የምታወሪው? ስለ የትኛው ከኒቴሚ መስጠት ኔት ነው የምታውቁት እናንተ? ወተት መስጠት ልትችሉ ትችላላችሁ፣ ወተት እርጎ ልታበሉ ትችላላችሁ። እውነት እናንተ እንደዚህ ገንዘብ አውጣታችሁ የምትሰጡ ኦሮሞች? የትኛው ኦሮሞ በደዚህ የሚታወቅ ኦሮሞ የለም። ይሄ ካሽ አውጥቶ ኦሮሞ ብር እንደዚህ የለበትም፣ ባህላችንም ታሪካችንም አይደለም። ኦሮሞ ምግብ ሊሰጥ ይችላል፣ ካሽ ግን አውጥቶ አይሰጥም። አንደኛ እየላችሁ ስለየትኛው ነው አንድ ኤኬ እውነታ ነው የምነግርህ። እሱን መሳደቡ እንት አንድ ኤኬ ቢኖር ኤኬ የኦነግን ባንዲራ አድርጎ ቢኖር አንድ ጊፍት እሱ ቢሰጥ አንድ ደግሞ ሶስት ሶስት ነበሩ። እነሱም እንደዚህ ዋው ምናምን የምትሉላቸው ጊፍተሮች አሉ። ስንት እኮ የኦሮሞ ዘፋኝ እኮ ኧረ እናንተ ሰዎች ስንተዋወቅ አንጠላለቅ ነገራችን ላይ ኦኬ መጀመሪያ ነፃ መውጣት ከፈለጋችሁ በየቤታችሁ በየቀያችሁ የሚሞተውን ኦኬ፣ የሚሞተውን ሬሳ ከምትለቅሙ አስታጥቁና ገንዘብ ካላችሁ ልክ እንዳማራችሁ አስታጥቁና ነፃ ውጡ። መጀመሪያ ስለ ጊፍት እንዳታሰቡ እንዳታስቡ ኦኬ። ብዙ እንተዋወቅያለን አፋችሁ፣ በተለይ እናንተ እዚህ ላይ ያላችሁ ኦሮሞዎች፣ እናንተ ባለጌዎች አፋችሁ እንዳትከፍቱ ኦኬ፣ እንዳትከፍቱ ስልሳ ሚሊዮን ህዝብ አንድ ሚዲያ ማቋቋም አቅቶት አቅቶት ዛሬ አንድ ጊዜ በዚህ በኩል የሆነ ቦርድ ሲል አንድ በዚህ በኩል ሲለም አንዴ ሌባ ስትሉት ስልሳ ሚሊዮን ህዝብ እኮ ስልሳ ቻና እንደ ሴሜን ብር ቢኖራችሁ ማለት ነው። ታውት ስለዚህ አታውቅም ብር ቢኖራችሁ ማውጣት ብር ቢኖራችሁ አይደለም። ማውጣት ብትፈልጉ ኖሮ ኩራት የሚሆናችሁ ስልሳ ቻናል መክፈት ነበረባችሁ። ስልሳ አይደለም አንድ ፈቶቻቸው አሁን እኮ ጭራሽ የላችሁም እኮ። ኦሮሞ ምንም ቻናል የለውም። ምክንያቱ ምንድን ነው? መንግስት ያዘጋብናል፣ አይደለም አትተባበሩ። እስኪ አሁን ወይም ተመልካችም የለውም፣ ቻናልም የለውም፣ ምንም ነገር የለውም። እየተሰደብኩ አይደለም፣ ችግርን እየነገርኩ ነው ያለሁት። ምስኪኖቹንም አስገድላቸዋል። ልክ ናቸው። ነፍስ ህይወት በመስጠት ከብር ህይወት መስጠትማ ይሻላቸዋል እንዴ? ወጣቱን በማነሳሳትና ተነስ ብሎ ወጣቱን ካስገደሉ በኋላ ቀጥ ብሎ እንትን ለመግባት እሱማ እንጎበዝ ናቸው። ወጣቱን አስታጥቆት ከዚህ በኋላ የሚሞት ወጣት የለም፣ የሚሞት ወጣት የለም። በነፃ ለአንተ የተማረው ህዝብ ለዚህ እኮ ነው፣ የማህይቡን ሰርግ መሰለህ። አንድ ነገር ልንገርህ፣ የተማረው ባዶ እጁ ሞቷል ኢህአዲግ ትልቅ ለኢትዮጵያ ለሰሜኖች ባለ ሁለታ የሆነ መቼ እንደሆነ ታውቃለህ? ዩኒቨርሲቲ ደጃፍ ላይ የኦሮሞን ምሁር ግንባር ግንባሩን ብሎ ደፍቶታል። አለ አሁን ያላችሁት ማሀይቦቹ ናችሁ። ማሀይብ ጥይትም ታጠቀም ጠመንጃም ታጠቀም ወደ ራሱ ነው የሚተኩሰው። ኦኬ ወደ ራሳቸው ነው፣ ወደ ራሳቸው ኮ እየተኩሳችሁ ነው ያላችሁ ማሀይብ ስለሆናችሁ እኮ ነው እዚህ ጋር ቁጭ ብላችሁ እሱ ከ እንደዚህ ሆነው እሳ ከ እንደዚህ ሆነው እሳ ሻርሙጣ ኦሮሞማ ብታኖረ ባዳን ከውጭ አምጥተህ አስገብተህ የራስህን ደም ዝቅ አታደርግም። እኔ እኔኮ ደሞቼ ስለሆኑ ዩቲ ዩቲ ያ ኦሮሞ መሆንህን የምታውቀው ትክክለኛ ኦሮሞ መሆን የምታውቀው ዩቲን አምጥቼ፣ ኦኬ ዋንትያን አምጥቼ፣ ሳምሪን አምጥቼ ትክክለኛ ኦሮሞስ የምታውቀው መለየት አቅቶኝ ከልጅ እኩል ለሁሉም ቦታ ሰጥቼ ነው የወጣሁት። ዛት ኦሮሞማ አንተ ዩጋዴም ቤሽቲያ አያበት ኦሮሞ ልጁን ከልጁን አይለይም ስትል ዛትስሚ ዛትስሚ አንዳንተ ያለ ሸርሙጣ ሸርሙጣ ልጅ የወለድከውን ልጅ ራሱ አቅፈ ማሳደግ ያቃፈ በሙሉ ቱንቱላ የማንንም በስባሰ ሸርሙጣ ልጅ አምጥተ አንተ ብትሆን አንደኛው ያ ሁላችሁም የኔ ልጅ ስታሳንሱ ዛሬ ስቲል ሌሎች ኦሮሞ ልጆች ስታሳንሱ ባዳን ያስቀደማችሁ እናንተ በስብሶች ናችሁ፣ የገማችሁ ከብቶች ናችሁ። ኦሮሞማ ያልገባችሁ ናችሁ፣ በችሎታ እንኳን የማታምኑ ከኔ ጋር ጸብ ስላላችሁ ብቻ ልጄን መበቀር የፈለጋችሁ ናችሁ። እናንተ ጸብ የሌለው ራሱ የበስባሳ የተናገረውን እስከመቼው ማረሳም ስቲል ነው። ኦኬ፣ አህዮች ናችሁ ምላችሁ ለዚህ ነው። አንተ ዘበድ ድልሳ ትክ ሆዳሞች ናችሁ። ከመቀናናት ውጪ ምንም ነገር የላችሁ። በመቀናናት ነምበር ዋን ስ ነምበር ዋን። ምክንያቱም አውቃችኋለሁ፣ አውቃችኋለሁ ስለማውቃችሁ በግል በግል የምትሳደብ ከሆነ በግል እንሰራደባለን ዘሬ ውስጥ እገባለው ስትል የኔ እኔል በዘር በዘር አፌን የምዘጋደለውም ልክ ልክ ነው የምነግርህ ልክ ልክ ነው የምነግርህ ልክ ልክ ነው የምነግርህ። ከአንተ ልጅ ይልቅ ለማንም ባዳ አባትና እናቱን በድሮን እና በእንትን በረሀብ ታሰቃየዋለህ። ልጁን እያሽከረከርክ እንደዚህ ትሞላለህ። ዛት ሲዩ ኦሮሞ ዛት ሲዩ ዛት ሲዩ ሆዳሞች ናችሁ። በኦሮሞ ውስጥ ሁላችሁም ወዳሞች ናችሁ። በነገራችን ላይ ብቻ ነገር ሲመጣ ኦሮሞ አትሸ- በኦሮሞ ካራክተር እንትንን ፀባይህን ለውጥ። ሰሁን ሰሁን የበላችሁበትን ወጭት ሰባሪ ባሌጌች እና አሳልፋችሁ መስጠታችሁ ነው በእናንተ ቤት እኔ እኔ ቲቺ ከራስ ነው መጀመሪያው። አብረን እኮ ነው ነገርኩህ ገደል የምንገባው ገባ አብረን እኮ ነው አልኩህ። ማንም ብቻውን ገደል አይገባም። አብረን ነው ገደል የምንገባው። ከብት ካብት የማይይብ ስብስብ እንትንቺ እከክ የድሮ የሉ የሉሊትን ፎቶ ይዘሽ በድሮ ምንድነው የሚባለው እኮ አይታረስም። እስቲ አሁን ቆንጆ አውጪ

አዳር ታድጓችኋል። ይስ በቃ በቃ ለጠላ መጠጣት እና ለጭፈራ ተሰብስባችሁ እንደምትወጡ በሙሉ ኦሮሞ ትልቅ ሕዝብና ትልቅ ታሪክ ካለው ሞትንም ይኮንን ሞት ነውር ነው። የሰው ልጅን መግደል ነውር ነው። ነውር አይደለም በእናንተ ቤት የሰው ልጅ መሞት ዝም ብሎ ሲገ- ነውር አይደለም በኦሮሞ ነውር አይደለም ቁጭ ብሎ ግን የሰው ባል መቀማት ጥሩ አይደለም። እሱ ነው የሰው ገንዘብ መብላት ሚስቱ የሚስቱን የአማራ ቤተሰብ እሱ ነው ነው እሱ ነው ነው የራስን ሰው ይሄን ያህል ብር እሱ እንትኖች ናችሁ ነውር መግደል ነው ለህዝባችሁ ድምፅ ሆነው ይሄ ነው ደግሞ፣ ምን ይመስላል? ይሄ ደግሞ ማንኛልክ። እኔ ግር የምላቸው ሸርሙጣ ማለት ደስ የሚል እንትን ነው፣ ደስ የሚል ስም ነው። ሸርሙጣ ማለት ቆንጆ ማለት ነው። ለነገሩ ሸርሙጣ ይበዛዋል እናንተ ቤት። ለዛ እኮ ነው፣ ዝም ብሎ አይደለ። ለዛ ነው እናንተ ተቀርባላችሁ ለሱ። ዝም ብላችሁ አይደለ እግራችሁ የምትከፍቱት ታቁበታላቸው ሸርሙጣ ነው የሚያውቀው፣ ሸርሙጣ ነው። ሄድና እናተን አግዛት እናተን አግዛት ሄድና እኔ ናታገዛኝ እሺ። ጎንደሬንን ባይወስደ ምድረ ዲቃላ ይኛ ጎንደሬ ጎንደር ነኝ አለች። ደግሞ እኔ ብላች ምን አይነት ችሎች ናቸው? የሆነ ነገር ስሄድ እናንተ አርባ ስምንት ሰዓት እኮ እኔ ለቆጮ ጊዜ የለኝም። ቆጮ ቆጮ የሚያካክሉ ሰዎች ለጊዜ የለኝም። ጎንደር ላይ መለስ ወደ ምድን ጎንደር ላይ መለስ ወደ ቪቫ ኦሮሞ አመንሽ? እሺ እኔ ጎንደር መጣናሁን ነፃ አሁን ነፃ አውጣቸዋለሁ። መሀላችሁ ያሉት እንዲቃላዎች በሙሉ ሰብስቤ ያወጣላቸዋለሁ። እሺ ወይ ዛሬ ባለ ስድ እነዚህ፣ ከብት ከብት እኮ ከሰው ጋር ሲቀላቀል ችግር እኮ ነው። በስነ ስርዓቱ ከስር የጻፋችሁትን ኮመንት እያነበብኩ ነበር። ይቺ ሀገር ሀብ እንዲሁም ልጥፍላቸዋለሁ። ሻምፓኝ አውርድ አይጠጣች የአማራ ህዝብ ስንት ሲል ግን አትች ልጅግን በጣም አደነቅኳትኝ። ቅድም ከላክሽልኝ ማለት ነው። ምን አለች ሻምፓኝን እኮ ያውረደችው እኮ ለህዝቧ እኮ ስለታገለች የመለሰችን አንድ ደንቆሮ አለች። ደግሞ አንድ ሴትዮ ሌሊቱን እኔ እሷ ሴትዮ ነው

ስትሳደብ አይደለችም ሌላ ሴት ያለች ጊፍት፣ ሌላ ሴት ያለት እና ስትሳደብ አንበሳ አውርዳላት። በስንተኛው ቀን ልጅ የቤታዩ እናት ስታመጣ ተጣልታ የወጣች ሴት ናት አሉ። እና ዮናስ እንዲያውም ሴጋው ሲያነሳት ነበረ የሚገርማችሁ። በቃ ቁጭ ብላ ካልገደልኳት ትላለች፣ ካልገደልኳት። ምንከት ስሚ አጠገብሽ ያሉት በጣም ስማርት ናቸው። እንደን ነው ተቀርቶ አሁን እንት ላይ ዩቱብ ላይ ኢንተርኔት ሽለጠፍሽ እና ይላኩል በጣም ስማርት ናቸው። የሚያቆኝ ናቸው እነሱ ጋሽ እነሱ በቃ ትግልን የሚያውቁ ናቸው። አንቺ የውሻላ ትግል ነው መሰለኝ የምታውቂው። እነዚህ እግርሽን ከፍተሽ እነዚህ በቀጠ ሁሉ ማለት ነው የምታውቂው ይሁልሽ ሻምፓኝ ልቦናቸው ያውቀዋል። አላደረግኩም አልላቸው አሁንም ነገርኩሽ እኮ ጠላት ብዬ የፈረጅኩት ለእኔ ጠላት ከሆነ ድርጅት ነው እንደዚህ የማወራው አማራዎች ትግሬዎች አይዶንኪያል ገባሽ አይዶንኪያል እኔ አሁን በዛ ሰዓት ፖለቲካችሁን ልትሰሩ ብላችሁ ጂጂ ሻምፓኛ አወረደች እኔ አሁን ለምን አልነግራችሁም ቢኖር አወርድላችሁ ነበር አዎ አውርቻለሁ። ወለጋ ላይ ገብተሽ አንቺ ፋኖ ነው የምትይው፣ እና ልዩ ኃይል ገብቶ ወለጋ ላይ የወለጋን ኦሮሞ ቀጥቅጦ ሲወጣ ደግሞ ሲገባ እምሽክ ተደርጓል። ሰማንያ ተቆራርጦ ተፈላልጦ ከፈለግሽ ቪዲዮ ነሳይሻለሁ። ጠላት ሲቆራረጥ አይደለም ሻምፓኝ ርችት ይተኩሳል። ምን አስበሽ ነው? ገነኮ ገና እኮ ገና እኮ ቆይ ጎንደሬነቱን እንመጣበታለን። ሻምፓኝ ትላለች፣ እንደ እርጅት ነው ተኩሶ እኮ አልኩሽ። የአማራ ህዝብ ስለሞት አደለም ሰላማዊ ሰው ስለሞት አደለም ሰላማዊ ሰው ገደላችሁ፣ ደግማችሁ ገባችሁ፣ ተፈላለጣችሁ ዘት አሁንም ስትደግሚ ትፈል አሁን አሁን ደግሞ ሰሞኑን ታይዋለሽ ሰሞኑንት አይባልሽ ሀያ ሰባት ሰው ናት የገደላችሁት። እራሱ ይሄድልሻል፣ ሰውዬ ይመጠልሻል። ኦኬ፣ እኔ እንትን አይደለሁም እኔ እንቁርቴ አይደለሁኝ እንዲህ እንዲህ እያልኩኝ ይሄ ዝም ብዬ እየፈራ መኖር ሴት አይደለሁኝ፣ አላማ ያለ ሰው እኔ አንቺ እንቁርቴ አትፈሯትም አይቴል ዩ ትሩ ማንንም ኦሮሞ አትፈሩም። የምትፈሩትን እኔ ነው የምትፈሪው እኔ ነው ነው። አሁንም ነገርኩሽ እኮ በንጹሀን ሞት አልደራደርም። ሄሻለ አሁንም የሚገደል ከቻምፒን እገድለዋለሁ እኔ እራሴ። እኔ እንትን አለሽ ጥያቄ የለኝ። አንቺም ሆንሽ የአንቺ አማራ ዘመዶችሽም ሆኑ ፋኖም ሆነ ቴዲኤፍም ሆነ መተሽ እኔ ያለሁበትን አካባቢ እኔ ካለሁ ሰቴ እቆራረጥሻለሁ እኮ አልኩሽ እቆራረጥሻለሁ።

ከዛ በኋላ አራት ኪሎ አስገብቼ የሚገባውንም ባላውቀው ማለት ነው ይጠቅማል ሲሉ አብሬ አስገብቼ፣ ከዛም እምቢ ብዬ ስጨርስ አሁን ነው ትዌንቲ ቱ ላይ የራሳቸው ግጭት የእርስ በርስ ግጭት ስለሆነ አልገባም ብዬ ከዳሩ የሚመ አሁን እዚህ ላይ ላለው ለዚህ ለበሰበሰው ለገማው የምት እገባለው ካልሽ እንኳን እኔን አደለም፣ ኤልሻ ወደ ስራሽ ዝም ብለሽ ተጫዋጭ ስራሽን ስሬ እሱ ነው ይሻልሽ። ይሄ ፖለቲካ ውስጥ ምናምን ገባ ለጫ ማለቃለው ካልሽ ሪኮርድ ባለፈው እንደዚህ